እንግዲህ ትላንትና የተደረጉ ጨዋታዎች ያሉ በክለቦች የዓለም ዋንጫ ዛሬም የሚደረጉ መርሃ ግብሮች አሉ። እነሱን እንጠቁማችኋለን። የዝውውር ጉዳዮችን በተመለከተም በርከት ያሉ ዘገባዎች አሁን ላይ እየወጡ ይገኛሉ። እነሱንም መረጃዎች ደግሞ ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ የተለመደ የአክብሮት ግብዣን ወደ እናንተ አደርሳለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁ ይቆዩ። ሊቨርፑልን የተመለከቱ መረጃዎችን በማስቀደምን ጀምር የዛሬ ፕሮግራማችንን። ናፖሊ በስምምነቱ ላይ እድገት ለማድረግ በዚህ ሳምንት ከዳርዊን ኑኔስ ወኪል ጋር አንድ ተጨማሪ ንግግር እያዘጋጁ እንዳሉ ፋብሪሲዮ ሮማኖ መረጃውን ይፋ አድርጓል። ፋብሪሲዮ ሮማኖ ከዳርዊን ኑኔስ ጋር በተያያዘ የተለያዩ ሀሳቦችን እየሰጠ ይገኛል። በሚቀጥለው ሳምንት በእርግጠኝነት ሊቨርፑልን ይለቃል ሲልም ጭምር ነው ዳርዊን ኑኔስ እየተናገረ ዳርዊን ኑኔስን በተመለከተ ፋብሪሲዮ ሮማኖ ሀሳቡን እየሰጠም የሚገኘው። ስለዚህ በቀጣይ ሳምንት ዳርዊን ኑኔስና ሊቨርፑል ሊለያዩ እንደሚችሉ የሚያሳዩ ሪፖርቶች ነው ፋብሪዚዮ ሮማኖ ያወጣው። ሊቨርፑል በዚህ ክረምት ፍሎሪያን ቬርትስን ማስፈረሙን ተከትሎ እንግዲህ ክለቡን እንደሚለቅ ይጠበቃል። ማን ሃርቪ ኤሊዮት የተጫዋች እንግዲህ የፍሎሪያን ቬርትስ መምጣትን ተከትሎ በቦታው ላይ እንግዲህ ትልቅ ፉክክር ስለሚኖርበት ተጫዋቹ ሊለቅ እንደሚችል የሚያሳዩ መረጃዎች ናቸው ዘ አትሌቲክ እያወጣ የሚገኘው ስለዚህ ሃርቪ ኤሊዮት ደግሞ እንግዲህ የሚሸጥ ከሆነ 40 ሚሊየን ፓውንድ አካባቢ ክለቡ ከዚህ ተጫዋች እንደሚፈልግ ጭምር የሚያሳዩ ሪፖርቶችን ደግሞ እየሰማን እንገኛለን። የጣሊያን ዋና አሰልጣኝ የሆነው ጊናሮ ጋቱሶ ስለ ፌዴሪኮ ኪየዛ ይናገራል። ፌዴሪኮ ኪየዛ አስፈላጊ ነው፣ የበለጠ መጫወት አለበት። በሮቻችን ሁልጊዜም ክፍት ናቸው፣ ነገር ግን ፌዴሪኮ ኪየዛ በመደበኛነት እንዲጫወት እንፈልጋለን ሲልም ነው የጣሊያን ዋና አሰልጣኝ ጊናሮ ጋቱሶ እየተናገሩ የሚገኙትና ይህ ተጫዋች ወደ ሌሎች ክለቦች ሄዶ በቋሚነት ማገልገል እንዳለበት ጭምር እየገለጹ ነው። ሪቻርድ ሂውዝ ባለፈው ዓመት ቫይታሊቲ ስቴዲየምን ከለቀቀ ጀምሮ ከቦርን መዝ ጋር ጠንካራ ግንኙነት ያለው ሲሆን ይህ የዝውውር ሂደትም እንዲጠናቀቅ ከስድስት ሳምንታት በፊት ትልቅ ለውጥን ማድረጉ ጭምር የሚያሳዩ ሪፖርቶች እየወጡ ነው። የቦርን መዝና የዝውውር ኃላፊ የሆነው ሳይመን ፈራንሲስ በ45 ሚሊዮን ፓውንድ ዋጋቸው ላይ በጽናት ቆመው፣ አሁን ግን በትንሹ የተቀነሰ ፓኬጅም ወደ 40 ሚሊዮን ፓውንድ ተስማምተዋል የሚል መረጃ ደግሞ እያወጡ እንደሆነ ነው ልዊስ ስቲል እየገለጸም የሚገኘው። ባየር ሌቨርኩዘን የሊቨርፑልን ተከላካይ ጃሬል ኳንሳህን ለማስፈረም ንግግር ጀምረዋል። ለተከላካዩም ንቅድ ድርድሮች እየተካሄዱ እንዳሉ የሚያሳዩ ሪፖርቶች እየወጡ ነው። ባየር ሌቨርኩዘን ለጃሬል ኳንሳህ ዝውውር በደንብ እየገፉ እንደሆነና አሁን ላይ ከስምምነት ለመድረስም እንደቻሉ ጭምር የሚያሳዩ ሪፖርቶች ናቸው የወጡት። ባየር ሌቨርኩዘን የሊቨርፑልን ቁርጠኝነት ለመፈተሽ ተዘጋጅተዋል። እናም ሊቨርፑሎች ደግሞ ትልቅ ገንዘብ ሊቀርብ እንደሚችልም ነው የሚያምኑት። ለሊቨርፑል ጃሬል ሸጥ እንግዲህ በንቃት እየፈለጉ እንደሆነ ጭምር ይታያለም። ሊቨርፑሎች የጃሬል ኳንሳህን ምትክ ተደርጎ ሊታዩ ከሚችሉት ውስጥ ደግሞ የክሪስታል ፓላሱ ካፕቴን የሆነው ማርክ ጉሂ ላይ ፍላጎት አሳይተዋል። ሊቨርፑል በዚህ ክረምት ከማርክ ጉሂ ላይ ያላቸው ፍላጎት ክሪስታል ፓላስ ለተከላካዩ ከጠየቀው ዋጋ ጋር የተያዘ ነው ተብሎ ይናሳል። ባየር ሌቨርኩዘን ግን ጃሬል ኳንሳህን ለማስፈረም የላቀ ድርድር አድርጓል። ከስምምነት ለመድረስም ተቃርቧል። ሊቨርፑል አርባ ሚሊየን ፓውንድ ፈልገዋል። ነገር ግን የመጨረሻ አሃዞች ገና ሊመጡ እንደሚችሉ የሚያሳዩ ሪፖርቶች ናቸው። ከሊቨርፑል ጋር በተያዘ እየወጣ የሚገኘው ሁለቱ ክለቦች እንግዲህ ድንቅ ወዳጅነትን መፍጠር ችለዋል። ሁለቱ ክለቦች በተለይ በተለያዩ ተጫዋቾች ዝውውር ላይ በዚህ የዝውውር መስኮት በደንብ ተቆራኝተዋል። ባየር ሌቨርኩዘን ሁለት ተጫዋቾችን አሳልፎ ለሊቨርፑል ሰጥቷል። ፍሎሪያን ቬርትስን እና ጀረሚ ፍሪምፖን። ግን አሁን ደግሞ ከሊቨርፑል አንድ ተከላካይ ለማግኘት ሙከራዎችን እያደረጉ ነው። እሱም ጃሬል ኳንሳህ ነው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናደርሳቸው። ማንቸስተር ዩናይትድ ኤሚሊያኖ ማርቲኔዝን ለማስፈረም የመጀመሪያ ደረጃ ንግግሮችን አድርጓል። ተጫዋቹ ለማንቸስተር ዩናይትድ ጥያቄውን ይሁንታ ለመስጠትም ዝግጁ መሆኑ ጭምር እየተነገረ ነው። ኤሚ ማርቲኔስ ማንቸስተር ዩናይትድን ያለ ቻምፒየንስ ሊግ ውድድር ለመቀላቀልም ፍላጎት እንዳለው ይነገራል። ከወዲሁ የመጀመሪያ ንግግሮችም እንግዲህ ተደርገዋል። ከወኪሉ ጋርም ተደራድረዋል። በተጨማሪም ደግሞ ኤሚ ማርቲኔስ ለአንድሬ ኦናና የወደፊት ቆይታም የሚወስነውን እየጠበቀ እንደሚገኝ ጭምር እንግዲህ ታማኙ የሚባለው ፋብሪሲዮ ሮማኖ ነው ይህንን መረጃ ያወጣውና ማንቸስተር ዩናይትዶች ይህንን ግብ ጠባቂ ለማስፈረም በጣም ቅርብ እንደሆኑ የሚያሳይ ሪፖርት ነው አሁን ላይ እየወጣ የሚገኘው። ኤሚ ማርቲኔዝ ወደ ማንቸስተር ዩናይትድ የመቀላቀል እድል እንዳለው ዘገባዎቹ አሳይተዋል። ምናልባት ተጫዋቹ በአውሮፓ ቻምፒየንስ ሊግ ላይ ማንቸስተር ዩናይትድ አለመሳተፉን ተከትሎ ወደኋላ አልሸሸም። ማንቸስተር ዩናይትድን መቀላቀል እንደዚሁ እንደሚፈልግም ጭምር ነው የተነገረው ዩናይትዶች ደግሞ አንድሬ ኦናናን ለመሸጥ ጥድፊያ ላይ አይደሉም ተብሏል። እሱ አሁንም ቢሆን በክለቡ ፕሮጀክት ውስጥ አንደኛው አካል ነው። ይህም ደግሞ በሩበን አሞሪም ይሁንታን አግኝተዋል። ነገር ግን ጥሩ ጥያቄ ለሁለቱም አካላት እንግዲህ ከቀረበ እሱ በዩናይትድ አይነክ ተጫዋች እንዳልሆነ ግን ማወቅ ይቻላል። ይህ ተጫዋች ጥሩ ጥያቄ ከቀረበለት ከክለቡ የሚለቅበት እድል አለው። ነገር ግን ያን ያክል የሚጣደፉበት ዝውውር እንዳልሆነ ግን ፋብሪዚዮ ሮማኖ መረጃውን አጋርቷል። አይደን ሄቨን ይናገራል። በዚህ ያለኝን ጊዜ እየወደድኩት ነው። ሁሉም ነገር ከባድ ነበረ። ሆኖም ግን የቡድን አጋሮቼ በደንብ ረድተውኛል። በሚቀጥለው የውድድር ዓመትም አሪፍ አቋም ለማሳየትም የአሁኑ ጠንክሬ ለመስራትም እመኛለውም እገኛለውም የማደርገውን ነገር በሙሉ በተጠናከረ መልኩ ማስቀጠልም ይኖርብኛል ሲል ጭምር ነው አይደን ሄቨን እየተናገረ የሚገኘው። ማንቸስተር ዩናይትድ ብሪያን ቤሞ ለማስፈረም ለተጫዋቹ ባለቤት ክለብ ብሬንትፎርድ 60 ሚሊዮን ፓውንድ በይፋ አቅርቧል የሚል መረጃ ደግሞ እየወጣ ይገኛል። እንግዲህ ተጫዋቹና ማንቸስተር ዩናይትድ ቀደም ብለው ነው ከስምምነት የደረሱት። ነገር ግን ሁለቱ ክለቦች ናቸው አሁን ላይ ከስምምነት መድረስ ያልቻሉት። የለንደኑ ክለብ ብሬንፎርድ ከብሪያኒም ቤሞ ሽያጭ 70 ሚሊዮን ፓውንድ እንደሚፈልጉ ለማንቸስተር ዩናይትድ ግልጽ አድርገዋል። ማንቸስተር ዩናይትድ በአንጻሩ ለብሪያኒም ቤሞ ዝውውር ለብሬንፎርድ ደግሞ 60 ሚሊየን ፓውንድ ነው በይፋ እንዳቀረቡ የተነገረው። እንግሊዛዊው የመስመር አጥቂ ማርከስ ራሽፎርድ ሐሳቡን ቀይሮ ወደ ሳውዲ ለማምራት ፍላጎት የሚያሳይ ከሆነ አልአህሊ የ27 ዓመቱን አጥቂ ለማስፈረም አሁንም ፈቃደኛ እንደሆነ አሳውቆታል ተብሏል። ማርከስ ራሽፎርድ በሴሪያ ክለቦችም እንዲሁ እየታደነ እንደሚገኝም ጭምር ቤን ጃኮብስ መረጃውን አጋርቷል። ወደ ባርሴሎና ነው ተጫዋቹ ማምራት የሚፈልገው። ነገር ግን ያ ጉዳይ የሚሳካለት አይመስልም። ምክንያቱም ባርሴሎናው አሁን ላይ እንግዲህ ኒኮ ዊሊያምስን ለማስፈረም እጅጉን ቀርበዋልና ማርከስ ራሽፎርድን የሚያስፈርሙታል ተብሎ አይጠበቅም። ስለዚህም በቀጣይ ወደ ሌሎች ክለቦች ለማምራት ይስማማል ተብሎ ይታሰባል። የእንግሊዝ ታላላቅ ክለቦች የጀርመኑን ክለብ አይንትራክ ፍራንክፈርቱን አጥቂ እንግዲህ ሁጎ ኤኬቴኬን ለማዘዋወር እንቅስቃሴዎችን ጀምረዋል። ለዚህ ተጫዋችም ዝውውር ከ80 እስከ 90 ሚሊዮን ዩሮ እንደሚቀበሉም ጭምር ያምናሉ ነው እየተባለ የሚገኘው። እንዲሁ አሰልጣኝ ሩበን አሞሪም ይህንን ተጫዋች ምናልባት እንዲመጣላቸው ፍላጎት እንዳላቸው የሚያሳዩ ሪፖርቶች ይወጣሉ። ነገር ግን አሰልጣኝ ሩበን አሞሪም ሌላኛው ኔዘርላንዳዊ አጥቂ ጆሹዋ ዘርክዚን በክለቡ ለማቆየት ትልቅ ፍላጎትም እንዳላቸው ይነገራል። ለዚህም እንደ ምክንያትነት የተጠቀሰው ደግሞ ተጫዋቹ በተለያዩ ቦታዎች የመጫወት አቅም ስላለው ነው ተብሏል። በማንቸስተር ናይትድ ያሉ ሰዎች ተጫዋቹ በቀጣዩ የውድድር ዓመት በብዙ እንደሚሻሻልም እምነት እንዳላቸው ጭምር ነው ቤን ጃኮብስ የገለጸው። አርሰናልን ደግሞ እንመልከት። የቪክተር ዮከርሽ ዝውውር አርሰናል እየመራ እንደሚገኝ ተዘግቧል ብሏል ቤን ጃኮብስ በመረጃውም። አርሰናል የቪክተር ዮከርሽን ዝውውር ለመጨረስ እየጣሩ እንደሆኑ የሚያሳዩ ሪፖርቶች እየወጡ ነው። ተጫዋቹ ከክለቡ ለመልቀቅ ዝግጁ መሆኑን በተደጋጋሚ አስመልክቷል። የቪክተር ዮከርሽን ዝውውር ግን በድጋሚ አርሰናሎች እየመሩ እንደሚገኙ ግን ትልልቆቹ የመረጃ ምንጮች እየገለጹ ነው። ሌላኛው ቤንጃሚን ሼስኮ ነው ከአርሰናል ጋር ስሙ የሚነሳው። ቤንጃሚን ሼስኮ በሚመለከት ከአርሰናል ጋር ስምምነት ላይ እንዳልደረሰ ነው የሚነገረው። ንግግሮች በመካሄድ ላይ ናቸው፣ ነገር ግን በግላዊ ውል ላይም ምንም አይነት ስምምነት አልተደረገም ዝውውሩ የመጨረሻው ደረጃ ላይ አልደረሰም ሲል ነው ፋብሪሲዮ ሮማኖ ያረጋገጠው። የቤንጃሚን ሼስኮ ወኪል ኤልቪስ ቦስኖቪች እንግዲህ፣ ቤንጃሚን ሼስኮ ከማንም ጋር አይወዳደርም፣ በየቀኑ ራሱን ማሻሻልም ይፈልጋል። ፉክክሩ ከራሱ ጋር ነው። ለወደፊቱ ግልጽ የሆነ እቅድ አለን። እናም የመገናኛ ብዙሃን ግምቶች በእኛ ላይ ደግሞ ተጽዕኖ አያሳረፉም ሲልም ጭምር ነው የቤንጃሚን ሼስኮ ወኪል እየተናገረም የሚገኘው የአርሰናል እና የቶማስ ፓርቲ እህል ውሃ፣ አሁን ላይ ያበቃለት ይመስላል። ሁለቱ አካላት ቶማስ ፓርቲና ክለቡ አርሰናል ሊለያዩ እጅጉን መቃረባቸውን የሚያሳዩ ሪፖርቶችን ነው ሰሞኑን እየሰማን የምንገኘው። በተለይ ዛሬ ከጠዋት ጀምሮ የወጡት ሪፖርቶች ደግሞ ይህንን ያጠናክራሉ። ጋናዊው የመሀል ሜዳ ተጫዋች የሆነው ቶማስ ፓርቴ ከሰሜን ለንደኑ ክለብ አርሰናል ጋር የሚለያይበት እድል ሰፊ መሆኑ እየተነገረ ነው። ተጫዋቹ ውሉን ለማራዘም ከአርሰናል ጋር እያደረገ የሚገኘው ንግግር ለውጥ እንዳልታየበት ነው የተነገረው። ይህንን ተከትሎ ቶማስ ፓርቴ ውሉ መጠናቀቁን ተከትሎ ከአርሰናል ጋር በነጻ ዝውውር ይለያያል ተብሎ እንደሚ ጠበቅ ዘገባዎች እያሳዩ እንደሚገኙ ሪፖርቶች የወጡት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ሲቲ ወጣት ተጫዋች ሊያስፈርሙ ነው። ማንቸስተር ሲቲ ወጣት የመሃል ሜዳ ተጫዋች ከአስተን ቪላ ለማስፈረም መቃረባቸውን መረጃዎቹ ያሳያሉ። ማንቸስተር ሲቲዎች እንግሊዛዊውን ፍሬዲ ላውሪን በአስተንቪላ ያለው ውል ሲጠናቀቅ እንደሚያስፈርሙትን የተነገረው የ16 ዓመቱ ፍሬዲ ላውሪ በአማካይ ቦታ በተጨማሪም በመሀል ተከላካይነት ሚና ተሰልፈው የመጫወት ክህሎቶች እንዳሉት ተገልጿል። አስተን ቪላ ተጫዋቹን ለማቆየትም ጥሩ ጥያቄን ቢያቀርቡም ማንቸስተር ሲቲ ወጣቱን ተጫዋች ለመውሰድ ግን መቅረባቸውን የሚያሳዩ ሪፖርቶች ናቸው አሁን ላይ የወጡ እንደሚገኙ ዘገባዎቹ ያሳዩት አሁንም ቢሆን ማንቸስተር ሲቲ በጀማል ሙሴላ ላይ ተስፋ አልቆረጡም። በተለይ ፍሎሪያን ቬርትስን ማስፈረም ይፈልጉ ነበር ነገር ግን አልተሳካምና አሁን ላይ ምናልባት ጀማል ሙሴላ ለማስፈረም እድሎችን ሊያገኙ የሚችሉበት እድል እንደሚኖር ነው ዘገባው እያሳየም የሚገኘውና ጀማል ሙሴላን ለማስፈረም እድል ሊኖር እንደሚችል እያሰቡ ይገኛሉ ተብሏል። ፋብሪዚዮ ሮማኖ ነው ይህንን መረጃ ያጋራው። ማንቸስተር ሲቲ ቅጣት ተጥሎበታል። ማንቸስተር ሲቲ የፕሪምየር ሊጉን ህግ መጣሱን ተከትሎ ከአንድ ሚሊየን ፓውንድ በላይ ቅጣት እንደጣለባቸው እየተነገረ ይገኛል። ማንቸስተር ሲቲ ቅጣቱን የተጣለበትም ባለፈው ዓመት በበርካታ ጨዋታዎች በጨዋታ መጀመሪያና፣ በእረፍት ሰዓት ደግሞ ዘግይቶ ለጨዋታ እንግዲህ በመቅረቡ መሆኑ እየተነገረ ነው። ክለቡ በዘጠኝ የፕሪሚየር ሊግ ጨዋታዎች ላይ የጣሰውን ህግ ተከትሎ የተጣለበት ቅጣትን በመቀበል ይቅርታ መጠየቁም ተነግሯል። ማንቸስተር ሲቲ ባለፈው ዓመት በተመሳሳይ ህግ ጥሰት ከሁለት ሚሊየን ፓውንድ በላይ ቅጣት ተጥሎባቸው እንደነበረው የሚታወስ ነው። የፕሪሚየር ሊጉ ማንቸስተር ሲቲ በ2024 25 የውድድር ዘመን 9 ጊዜ የተወሰኑ ህጎችን መጣሱን መቀበሉንና ይቅርታ መጠየቁን አረጋግጧል። ይህም የፕሪሚየር ሊግ አለቆች እንደ ጎርጎሮሲያኑ የዘመን አቆጣጠር በ2023 24 በተካሄደው የውድድር ዘመን ሲቲ ለጨዋታዎች መጀመሪያና እረፍት መልሰም በተደጋጋሚ ዘግይቶ በመውጣቱም የ2.09 ሚሊዮን ፓውንድ ሂሳብ እንዲከፍልም ከተደረገ ጋር ተመሳሳይ ቅጣት ነው። ከዚያም የውድድር ዘመን በኋላ ሲቲ የፕሪምየር ሊግ ህጎችን 22 ጊዜ በበቂ ምክንያት ሳይኖር መጣሱን መቀበሉም የተረጋገጠ ሲሆን ክለቡም በወቅቱ ይቅርታ ጠይቆ እንደነበር የሚያሳዩ ሪፖርቶች ወጥተዋል። ማንቸስተር ሲቲ የተረጋጋ ክለብ ነው ብለዋል ፌራን ሶሪያኖ። በአዲሱ ክለቦች ዓለም ዋንጫ ላይም በጣም ተደስተዋል። የማንቸስተር ሲቲ ዋና ስራ አስፈጻሚ የሆኑት ፌራን ሶሪያኖ በአዲሱ የክለቦች ዓለም ዋንጫ ውድድር መደሰታቸውንና ማንቸስተር ሲቲም በዝውውሮች ማጠናከር እንደሚፈልጉም ገልጸዋል። ስፖርት በአለም ላይ ሁሉ የሚተገበር ቢዝነስ ነው ያለው ሶሪያ ነው ይሄ የክለቦች ዓለም ዋንጫ ደግሞ የበለጠ ዓለም አቀፋዊ እንዲሆንም ይረዳል ሲል ነው የተደመጠው። እንደ ማንቸስተር ሲቲ ያሉ ትልልቅ ክለቦችም ከቀጣዩ አህጉራት ክለቦች ጋር መጋጠም አለባቸው። በዚህ መንገድ ደግሞ በዓለም ታዋቂው የሆነው ስፖርትን እናሳድጋለን፣ በመወከላችንም ደስተኞች ነን ሲል ነው ሶሪያኖ የተናገረው። ማንቸስተር ሲቲን ማደስ እንፈልጋለን። ክለቡን የተረጋጋ ለማድረግም ነው የምንሰራው። ፔፕ ከኛ ጋር ለአስር ዓመታት የቆየ ነው። እኛ ምን ያክል የተረጋጋ ክለብ እንደሆንንም ያሳያል ሲልም ነው ስፔናዊው የተደመጠው። በሰራ ነው ነገር በጣም ደስተኞች ነን። የረጅም ጊዜ እቅድ ነበረን። እናም በጥር የዝውውር መስኮት እና ደግሞ በአሁኑ ክረምትም ወደ ስምንት ተጫዋቾች አምጥተናል። ነገሮች ነበሩ። ነገር ግን ይሄ የቡድን እድሳት ነው፣ እየተለመደ ነው። አሁን ባለን ቡድን ደስተኞች ነን ሲልም ጭምር ነው ሀሳቡን የሰጠው ፌራን ሶሪያ ነው። ቼልሲን የተመለከቱ መረጃዎችን እናንሳ። ቸልሲ በአዲስ የክንፍ አጥቂ በተጨማሪም ደግሞ ሁለገባ አጥቂ ለማዘዋወር እያሰቡ ሲሆን የብራይተኑን ዣው ፔድሮን በቸልሲ ዝርዝር ውስጥ ከሚገኙ ተጫዋቾች መካከል ግንባር ቀደሙ ቦታ ላይ እንደተቀመጠ ዘ ታይምስ ስፖርት የሚባለው የመረጃ ምንጭ እየገለጸ ይገኛል። ከዚህ ተጫዋች በተጨማሪ ግን ቸልሲዎች ሌሎች ተጫዋቾችንም እየተመለከቱ ይገኛሉ። ለምሳሌ ቸልሲዎች በሙሐመድ ኩዱስ ዙሪያም ከዌስትሃም ዩናይትድ ጋር ተጨማሪ ንግግሮችን አደርገ ባለ ዌስትሃም፣ ሙሉ ገንዘብ ይፈልጋል ቸልሲ ፔድሮንና ሲሞንን እንዲሁ እየተከታተሉ ነው ሲል ነው ቤን ጃኮብስ መረጃውን እያጋራም የሚገኘው። በተጨማሪም እንደ ዘገባዎች መሰረት ከሆነ ቸልሲዎች ዋጋ ውድ በመሆኑ እንግዲህ የሁጎ ኤኪቲኬን ዝውውር ትተውታል። እንዲሁም ደግሞ ኖኖማን ዶይኬ ብሎ የሚመጣ ክለብንም ለማዳመጥ ደግሞ ዝግጁ ናቸው። ተጫዋቹን ለመሸጥ ዝግጁ ናቸው። ከፍተኛ ገንዘብ ከቀረበላቸውም ተጫዋቹን ለመሸጥ እንደሚፈልጉ ጭምር የሚያሳዩ ሪፖርቶችም ወጥተዋል። በአሁኑ ሰዓት በዋና ዋና የእንግሊዝ ክለቦች መካከል ፍራንክፈርት ለኤኬቴኬ ከ84 ሚሊዮን ፓውንድ ያነሰ ዋጋም ለመቀበል ዝግጁ ሊሆን እንደሚችል ስሜት አለ። ምናልባትም ክለቡ 68 እና 7 እስከ 76 ሚሊዮን ዩሮ አካባቢ ከቀረበለት ለመስማት ፍቃደኛ ሊሆኑ ይችላሉ። ቼልሲዎች አይንትራክ ፍራንክፈርት የሁጎ ኤኬቴኬን የ84 ሚሊዮን ፓውንድ እንደተለጠፈበት ሲያውቁም እንደ ዣው ፔድሮ ያሉ አማራጮችን መፈለግ ጀምረዋል ይህንን ሁኔታ ደግሞ በቅርበትም እንከታተለዋለን ሲል ነው ፋብሪዚዮ ሮማኖ የተናገረው። ኤንዞ ፈርናንዴዝ ይናገራል። በኤልኤ ጋላክሲ ላይ ያደረግኩት ግቤም በውድድር ዘመኑ ስምንተኛ ግብ ነበር። ይህ ደግሞ በጣም ጥሩ ቁጥር ነው፣ በአንድ የውድድር ዘመን ጥሩ ነው። ለዚህም ደግሞ ፈጣሪን አመሰግነዋለሁ። ለኔ ግን ይህ ገና ጅማሩ ነው። ሁልጊዜም የበለጠ ፈልጋለሁ፣ ሁልጊዜም የተሻለ መስራት ፈልጋለሁ። ሲልም ጭምር ነው እየተናገረ የሚገኘው። በአንጻሩ ኤስቴቫው ዊሊያን ደግሞ ይናገራል። እኔ በጣም አስፈላጊ ነገር ሜዳ ላይ መጫወት ነው። የመጫወትበት ቦታ ምንም ማለት አይደለም። እንደ አስር ቁጥር ወይም ደግሞ በክንፍ ቦታ መጫወት እችላለሁ። ቡድኑ በጣም አስፈላጊ ነገር ነው። እኔ እንደ ሁልጊዜውም አሰልጣኙ ዝግጁ ነኝ፣ በምችለው መንገድም ለመርዳት ዝግጁ ሆኝ ያለው ግፊት የእግር ኳስ አንዱ አካል ነው። እያንዳንዱ ተጫዋች ችግሮችን መቋቋም ይኖርበታል። በሜዳ ውስጥ ደግሞ ስትሆን ለመዝናናትና በቡድኔ ደግሞ በምችለው መንገድ ለመርዳት ብቻ ለማሰብ ሞክራለሁ። የእግር ኳስ ሜዳ የኔ መዝናኛ ነው፣ ምክንያቱም በጣም ደስተኛ የሚሆነው እዛ ቦታ ላይ ስገኝ ነው ሲልም ጭምር ነው የተናገረው ይህንን ሀሳብ ነው እንግዲህ እየሰጠ የሚገኘው ኤስቴቫኦ ዊሊያን አስተን ቪላ ኒኮላ ጃክሰንን ከቸልሲ በማስፈረም ከኡናይ ኤምሪ ጋር ዳግም ለማገናኘት ንግግር መጀመራቸውን ጊቭ ሚ ስፖርት ዘግቧል። እኚህ ሁለቱ ሰዎች ከዚህ ቀደምም በቪያሪያል አንድ ላይ ሰርተው እንደነበር ይታወሳል። አሁን ላይ እንግዲህ በቸልሲ የተለያዩ የአጥቂ አማራጮች እየመጡ ከመሆናቸው ጋር በተያዘም በተለይ አሁን ላይ ሊያምዴላፕን አስፈርመዋል። ሌሎችም የአጥቂ መስመር ተጫዋቾችን ለማስፈረም ሙከራ ከማድረጋቸው ጋር በተያዘም እንግዲህ አስተን የንን ተጫዋች ለማስፈረም ፍላጎቱ እንዳላቸው የሚያሳዩ ሪፖርቶች ይወጣሉ። በድጋሚ ደግሞ ከኡናይ ኤምሪ ጋር አንድ ላይ ሊሰራ የሚችልበት እድልም እንዳለ ጭምር ነው እየተገለጸ የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ትሬንት አሌግዛንድር አርኖልድ ይናገራል። ለሁለት ወራት ያከለ ስፓኒሽ እየተማርኩኝ ነበር። ምክንያቱም ወደዚህ እንደምመጣ ኩኝ የበለጠ እንድረጋጋ ያደርገኛል ብዬ ወሰንኩኝ። ይህ ለእኔ እጅግ አስፈላጊ ነበር። ምክንያቱም የምመጣው ወደ አዲስ ሀገር ነው፣ አዲስ ባህል፣ አዲስ ቡድን። ስለሆነም በተቻለ መጠን ባህሉን እየተላመድኩኝ እንደሆነ ማሰብ እንድትችሉ ማሳየት አስፈላጊው ነገር ነው። እኔም እያደረግኩ ያለው ይህንኑ ነው ሲልም ጭምር ነው የተናገረው። ሪያል ማድሪድ ከወር በፊት ጀምሮ በጣም ባለተሰጦ ሆነ መሀል አማካይም ተጫዋች እየፈለገ ነው። ሪያል ማድሪድ የሚፈልገው ባለተሰጦ እንጂ እንግዲህ ወዚህም እዚህ የሚል ተጫዋች አይደለም። ሪያል ማድሪድ የሚፈልገው የመሀል አማካይ ተጫዋች በየትኛውም ቦታ መንቀሳቀስ የሚችል እድሎችን የሚፈጥር በመስመሮቹ መጫወት የሚችል እና እንደ ሉካ ሞድሪች ደግሞ ከአጥቂዎቹ ጋር በሊንካፕ መገናኘት የሚችል ተጫዋች እንደሆነ ነው። ጆርጅ ቢኮን ጋዜጠኛው እየተናገረ የሚገኘው የ17 ዓመቱ አርጀንቲናዊው አማካይ ፍራንኮ ማስታንቱኖ በሪያል ማድሪድ የጎደለውን የመሀል ሜዳ ክፍልም የሚሸፍን ተጫዋች አይደለም። እሱ ልክ እንደ አርዳ ጉለርና ብራሂም ዲያዝ ቦታ ላይ በአጨዋወት ዘይቤ ያለው ተጫዋች ነው ሲልም ነው አውርቲ ጆ እንግዲህ ጋዜጠኛው እየተናገረ የሚገኘው ኬሊያን ምባፔ ሆስፒታል መግባቱ ተነግሯል። ፈረንሳዊው የሪያል ማድሪድ የፊት መስመር ተጫዋች የሆነው ኬሊያን ምባፔ ከባድ የሆድ ህመም እንዳጋጠመው ነው ክለቡ በይፋ ያስታወቀው። ይህንን ተከትሎ ኬሊያን ምባፔ ለተጨማሪ ምርመራዎችና ህክምናውን ለመከታተል ደግሞ ወደ ሆስፒታል መወሰዱ ተነግሯል። ተጫዋቹ አሜሪካ ማያሚ በሚገኝ ሆስፒታል በቀጣይ ህክምናውን እንደሚከታተልም ተዘግቧል። ኤምባፔ ሪያል ማድሪድ እንግዲህ ከአልሂላል ጋር ያደረገውን የዓለም ክለቦች ዋንጫ ጨዋታ እንዳመለጠው ደግሞ የሚታወስ ነው። በቀጣዩ ጨዋታ የመኖር እድሉም ጠባብ ነው የሚሉ ሪፖርቶች ናቸው እየወጡ የሚገኙት። በፖርቱጋላዊው አሰልጣኝ ዦዜ ሞሪኒዮ የሚመራው የቱርኩ ክለብ ፌናር ባቼ የ33 ዓመቱን ስፔናዊ ተጫዋች ሉካስ ቫስኪውዝን የናስፈረመ ጥያቄ ጠይቀውታል የሚሉ መረጃዎች እየወጡ ይገኛሉ። የተጫዋች ከሪያል ማድሪድ ጋር እንደሚለያይ እንግዲህ በእርግጠኝነት እየተነገረ እንዳለ ይታወቃል። እና ፖርቱጋላዊ አሰልጣኝ ዦዜ ሞሪኖ የሚመራው ፌነርባቼ ይህንን ተጫዋች ለማስፈረም ሙከራዎችን እያደረጉ እንዳሉ የሚያሳዩ ዘገባዎች ደግሞ ወጥተዋል። ኒኮ ፓዝ አሁንም በሌቨርኩዘን አደን ውስጥ ቅድሚያ ከሚሰጣቸው ፊርማዎች ውስጥ አናት ላይ ይገኛል። ሆኖም ግን የተጫዋቹ የወደፊት እጣ ፈንታ በቅርብ ይወሰናል ተብሎ እንደሚጠበቅ ስካይ ስፖርት ዘግቧል። ብራዚላዊው ኮኮብ ሮድሪጎ ከታላላቅ የፕሪምየር ሊግ ክለቦች በተለይም የአርሰናልን ትኩረት እየሳበ መሆኑም ከማንም የተሰወረ አይደለም። ሆኖም ግን የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ በቅርቡ ባወጣው መረጃ መሰረት አርሰናሎች የብራዚላዊውን አጥቂም ቢሆን በአርሰናልና በሪያል ማድሪድ መካከል ምንም አይነት ድርድር እንደሌለ ነው የተናገረው። እንዲያውም ፋብሪዚዮ ሮማኖ ሮድሪጎ ማድሪድን ሊለቅ የሚችልበት ብቸኛው ትክክለኛ መንገድ ተጫዋቹ ራሱ ክለቡን ለመቀጠል እንግዲህ ያለውን ፍላጎት ካሳወቀ ብቻ እንደሆነ ተነግሯል። ነገር ግን እስካሁን ድረስ ያ አልሆነም። የ24 ዓመቱ ኮከብ ተጫዋች ሙሉ በሙሉ በሪያል ማድሪድ በእግር ኳስ ሙያው ላይ ያተኮረ ሲሆን ምንም አይነት የዝውውር ሂደቶችን በመፈለግ ምልክት አላሳየም። ሌላኛው መረጃ እንግዲህ አልቫሮ ፈርናንዴስ ካሬራስ አስፈላጊ ብል አስፈላጊ መሆኑን ሁሉም ተስማምቶበታል። ቡድኑ በግራ መስመር በኩል ማጠናከር አስፈላጊ ነው ተብሎ ይታመናል። ይህንን ስፍራ ደግሞ ለማጠናከር ከካሬራስ ሀምሳ ሚሊዮን ዩሮዎች ዋጋ በታች ደግሞ የሚገመት ሌላ ተጫዋች እንደሌለ ነው አሌክሲስ ሮድሪጌስ ጋዜጠኛው እየተናገረ የሚገኘው። ሻቪ አሎንሶ ከተጫዋቾች ያልተናነሰ ድካም ተሰምቶታል ሲል ማርካ ከአልኪላሉ ጨዋታ በኋላ ያወጣው ሪፖርት ያሳያል። ሪፖርቱ አያይዞም ሻቪ አሎንሶ ከፍተኛ ጥንካሬ በሚታይባቸው ጨዋታዎች ውስጥ የሚኖር አሰልጣኝ ነው። በአልሂላሉ ጨዋታ ላይም ካስተዋላችሁ ከመጀመሪያው ደቂቃ ጀምሮ በኮቺንግ ቦታው ላይ ቆሞ ነበር። እናም በሁለተኛው ደቂቃ ደግሞ ከቲቦ ክርቱዋ ጋርም ሲነጋገር ታይተዋል። ይህ ሁኔታ ደግሞ በተደጋጋሚ ጨዋታ በሚቋረጥበት ሰዓትም እንደ ቤሊንግሃም፣ ሹዋሜኒ የመሳሰሉ ተጫዋቾችን ጠርቶም ውሃ እያቀበለ በጣቱ ታክቲካል ስራዎችን ሲነግራቸውም ተስተውሏል። ይህ በአንቸሎቲ የአሰልጣኝነት ዘመን ያልተለመደ ሲሆን በዚህም ደግሞ ሻቪ አሎንዞ ከተጫዋቾቹ እኩል ሙሉን እንግዲህ ጨዋታውን ቆሞ ያሳልፏል የሚል መረጃን ማርካ ደግሞ እያወጣ የሚገኝበትን ዘገባ ነው ትናንትና የተመለከት ነው። የአልቫሮ ፈርናንዴስ ካሬራስን ጉዳይ እንመልከት። የካሬራ ስምምነት በሪያል ማድሪድ ቤት ውስብስብ ነው። ተፈላጊው ተጫዋች በሚቀጥለው የውድድር ዓመት ጀምሮ የነጩን ቡድን ይቀላቀላል ተብሎ ይታሰባል። በሁለቱ ወገኖች የቀረበው የፋይናንስ ቁጥሮችም አሁንም በጣም እየተራራቁ ናቸው። እናም ሪያል ማድሪድ ተጫዋቹን ይበልጥ እንግዲህ አጥብቆ የፈለገው በክለቦች ዓለም ዋንጫ ላይ ለማሳተፍ ነበር። ነገር ግን ከውድድሩ በኋላ ማድሪድ ቤኔፊካ ያለውን ዋጋ ለመክፈል ፍቃደኛ አይደለም። እናም ሪያል ማድሪድ ከ ውድድሩ በኋላ እንግዲህ ይህንን ተጫዋች አማራጮችን ያያል። በዚህ መሀል ደግሞ አሊሃንድሮ ግሪማልዶ በቅርቡ ሌላ ያለው ተጫዋች እንደሆነ ነው እየተገለጸም የሚገኘው ብለዋል እዛ አትሌቲክ በመረጃው ሻቪ አሎንሶ ከአልሂላሉ ጨዋታ 433 አስተላልፍን ተጠቅመዋል። ነገር ግን ይህ አስተላልፍ በትክክል አልሰራም። በዚያ አስተላልፍ አልሂላሎች ወደ ሪያል ማድሪድ የፍጹም ቅጣት ምት ክልል ውስጥም በቀላሉ ሲደርሱ ተመልክተናል። የቡድኑ ጨዋታ መገንባት ሁሌም ወጥነት ያለው ባለመሆኑ አንዳንዴ ከፊት ያሉት ሶስት አጥቂዎች ላይ እንግዲህ የመዘባረቅ ነገርም ቅርጽም የማጣት አጨዋወትም ሲመለከቱ እንደነበሩ ጭምር ዘአትሌቲክ የተባለው የመረጃ ምንጭ እንዲሁ ይፋ አድርጓል። ኢብራሂማ ኮናቴ ኮንትራቱ በሁለት ሺህ ሃያ ስድስት ላይ ይጠናቀቃል። የተጫዋቹ ኮንትራት ካልታደሰም ሪያል ማድሪድ ፈረንሳዊውን ተከላካይ ለማስፈረም ሊንቀሳቀስ ይችላሉ። በአሁኑ ወቅት ምንም አይነት ድርድር የለም። እናም ኢብራሂማ ኮናቴ የሪያል ማድሪድ ፍላጎትን ማወቅ አለማወቁ የታወቀ ነገር የለም። ሊቨርፑል እስካሁን የተከላካዩን ኮንትራት ለማደስ ፍቃደኛ ባለመሆኑም ተጫዋቹ ተጫዋቹም ተበሳጭቷል። ሪያል ማድሪድ በሚቀጥለው ዓመት የተከላካይ መስመሩን መታደስ እንዳለበት ያምናል። አይደር ሚሊታው ከጉዳት በኋላ ሙሉ ተስፋ የሚጣልበት ተጫዋች አይደለም። ሩዲገርም እንዲሁ እንግዲህ እድሜው እየገፋ ነው። ዳቪድ አላባ የረጅም ጊዜ ፕሮጀክት አካል አይደለም። ስለዚህም ኢብራሂማ ኮናቴ ተከላካዩን ለማደስም ወደፊት በሚኖረው እቅድ ውስጥ ጥሩ አማራጭ ይሆናል ተብሎ እንደሚጠበቅ የሚያሳዩ ሪፖርቶች እየወጡ ነው። ባርሴሎና ተጫዋች ለማስፈረም ተስማምተዋል። የካታላኑ ክለብ ባርሴሎና ስፔናዊውን የአትሌቲክ ቤልባኦ የፊት መስመር ተጫዋች የሆነው ኒኮ ዊሊያምስን ለማስፈረም ነው እንደተስማማ እየተገለጸ የሚገኘው ከስምምነት መድረሳቸውም የተገለጸው ባርሴሎናዎች ኒኮ ዊሊያምስን በረጅም ጊዜ ኮንትራት ለማስፈረምም እንዲሁ ደግሞ ከስምምነት ደርሰዋል። በግል ጉዳይም ከተጫዋቹ ጋር ከስምምነት መድረሳቸውን ዘ አትሌቲክ ነው ይፋ ያደረገው። ባርሴሎናዎች ኒኮ ዊሊያምስን በረጅም ጊዜ ኮንትራት ለማስፈረም በግል ከተጫዋቹ ጋር ከስምምነት ደርሰዋል። በርካታ ታላላቅ ክለቦች ሲፈልገው የቆየው ኒኮ ዊሊያምስ ባርሴሎናን ለመቀላቀል መምረጡ አይዘነጋም። ባርሴሎና አሁን ላይ ተጫዋቹን በክለቡ ለማስመዝገብም ቦታ ለማመቻቸት ጥረት እያደረገ እንደሚገኝ የሚያሳዩ ሪፖርቶች ደግሞ እየወጡ እንደሚገኙ የሚያሳዩ ዘገባዎች ናቸው የወጡት። ስለዚህ ባርሴሎና ይህን ተጫዋች የማስፈረም እድሉ አሁን ላይ ሙሉ ለሙሉ የተሳካ እንደሆነ የሚያሳዩ ሪፖርቶች ናቸው የወጡት። በእርግጥ ተጫዋቹ ቀደም ብሎ እንግዲህ እሱም ወደዚህ ቡድን ማምራት እንደሚፈልግ መናገሩ ደግሞ ይታወሳል። ሌላኛው ከባርሴሎና ጋር የሚነሳው ጉዳይ ላሚኒ ያማል የሰጠው ሀሳብ ነው። በእኛና በሌሎች ተቀናቃኞቻችን መካከል ያለው ልዩነት በየአመቱ የበለጠ እንደሚታይ አስባለሁ። አሁን ግልጽ አይደለም፣ ነገር ግን ወደፊት ደግሞ ይሄ ይሆናል ብለዋል። በየአመቱ እሻሻላለሁ ብዬ አስባለሁ። ተጨማሪ ልምድ ደግሞ ቀስማለው፣ እናም ጨዋቴን አሻሽላለሁ። ሰውነቴ ይለወጣል። እናም በሜዳ ውስጥ ደግሞ እና በቡድን አጋሮች ላይ የበለጠ ምቾትም ይሰማኛል ሲልም ጭምር ላሚን ያማል ትላንትና የሰጠው ሀሳብ ነው። ከቻምፒንስ ሊግ መውደቃችን ትምህርት የምንወስድበት ነው። ቀጣይ ዓመት ተሽለን ለመቅረብ እንሞክራለን። ምክንያቱም እኛ ባለፈው ዓመት የስፔን ምርጡ ቡድን ነበረን። ዋንጫዎችን ለማንሳት ብዙ ዓመት ኖሮኝ አልኖረኝ ግድ አይሰጠኝም። አሁን ግን ማሸነፍ እፈልጋለሁ ሲልም ጭምር ነው ላሚን ያማል ሀሳቡን የሰጠው። ሁሊያስ ኩንዴ ከባርሴሎና ጋር ውሉን ለማደስ በቃል ደረጃ ከስምምነት ደርሷል። ኩንዴ መቆየት ይፈልጋል እና ሁሉም ወገኖች ደግሞ አሁን በሚቀጥለው ሳምንት ሙሉ ስምምነት ላይ እንደሚደርሱ እርግጠኞች እንደሆኑ የሚያሳዩ ሪፖርቶች ደግሞ እየወጡ እንደሚገኙ ነው እየተገለጸም ያለው። ባርሴሎና ማርክ አንድሬ ቴርሽቴገን ክለቡን መልቀቅ እንዳለበት ያምናል። ምክንያቱም ከፍተኛ ደመወዝ ያለው ምትክ ግብ ጠባቂን ማቆየት ፈጽሞ አይፈልጉም። እንግዲህ ሰሞኑን እንግዲህ ዮሐን ጋርሲያን ማስፈረማቸው ይታወሳልና ባርሴሎናዎች የእንግብ ጠባቂ ማርክ አንደር የተር ሽቴገንን መልቀቅ ይፈልጋሉ። ባርሴሎና እንደ ክሪስተንሰንና እንደ ሮናልድ አሮሆ ያሉ ተጫዋቾችን ሊሸጡ እንደሚችሉ እየተወራ ነው። ምንም እንኳን አሁን ላይ ሁለቱም እንግዲህ ባርሳን ለመልቀቅ ፍላጎት ባይኖራቸውም በተለይ ደግሞ አሮሆ እየተባለም ይገኛል። ዓለም ዋንጫውን ወደ ጣሊያን መልሳለሁ ብሏል ጊናሮ ጋቱሶ። ፍርሃት የሚባል ነገርም አልፈለገም ሲል የተናገረው የጣሊያን ብሔራዊ ቡድን በኃላፊነት የተረከቡት አሰልጣኝ ጊናሮ ጋቱሶ በቀጣይ የዓለም ዋንጫ ለማሸነፍ ማቀዳቸውን ይናገራሉ። የብሔራዊ ቡድኑ ማሊያ ከባድ ነው ያሉት አሰልጣኙ ማሊያውን ለብሶ ፍርሃት የሚለው ቃል መኖር የለበትም ወደ ዓለም ዋንጫው የመሄድ ብቃትም ያለው ቡድን አለን፣ ሲሉም ይናገራሉ። አክለውም የአለምዋንጫን ወደ ጣሊያን መልሳለሁ ሲሉም ቃል ገብተዋል። ብሔራዊ ቡድን ውስጥ እኛ እንጂ እኔ የሚባል ቃል መስማት አልፈልግም፣ በቁርጠኝነትና በትጋትም የሚሰራ ቡድን ደግሞ ፈልጋለሁ ሲል ጊናሮ ጋቱሶ ሀሳቡን እየሰጠ እንደሚገኝ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ምስጋናችን ላቅ ያለ ነው። በነገው ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳገም ተመልሰን የምንገናኝ ይሆናል። ስላደመጣችሁን፣ ስለተከታተላችሁን ከልብ አድርገ ያመሰግናለሁ። ዛሬ እንግዲህ በክለቦች ዓለም ዋንጫ የሚ የሚደረጉ ጨዋታዎች አሉ። ምሽት ሰዓት ሲል የአውሮፓው ተወካይ የፖርቱጋሉ ክለብ ቤኔፊካ ከኦክላንድ ሲቲ ጋር ጨዋታውን ያደርጋል። እንግዲህ ኦክላንድ ሲቲ በመጀመሪያው ጨዋታ የገጠማቸውን እናስታውሳለን። በተለይ በባየር ሚኒክ የተሸነፉበትን አጋጣሚ እናስታውሳለን። ዛሬ ደግሞ ከሌላኛው የአውሮፓ ተወካይ ቤኔፊካ ጋር ጨዋታቸውን ያደርጋሉ። የጨዋታ ምሽት አነሳት ሲል የሚደረግ መርሃ ግብር ነው። ሌላኛው የብራዚሉ ክለብ ፍላሚንጎ ደግሞ ከቸልሲ ጋር የሚያደርጉት ጨዋታ እንግዲህ ምሽት ሶስት ሰዓት የሚደረግ ሌላኛው መርሃ ግብር ነው። ይህ ጨዋታም ተጠባቂ ነው። ቸልሲ በመጀመሪያው ጨዋታ ማሸነፉ ይታወሳል። ነገር ግን በስቴዲየሙ በርከት ያሉ ደጋፊዎችን መመልከት እንዳልቻለን የሚታወስ ነው። ይህ ጨዋታ ምሽት ሶስት ሰዓት ስለሚደረግ ነው። ሌላኛው ሎስ አንጀለስ ጋላክሲ ክለብ ደግሞ ከኤስፐራንስ ደ ቱኒስ ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ ለሊት ሰባት ሰዓት ላይ የሚደረግ መርሃ ግብር እንደሆነ የጣው መርሀ ግብር ያሳያል። ባየር ሚኒክና ቦካ ጁኒየርስ ደግሞ ሌሊት አስር ሰዓት ላይ ጨዋታቸውን ያደርጋሉ ተብሎ እንደሚጠበቅ የወጣላቸው ሪፖርት ያሳያል። እነዚህ ናቸው እንግዲህ በዓለም ክለቦች ዋንጫ ዛሬ የሚደረጉ ጨዋታዎች። የተወደዳችሁን የተከበራችሁ ቤተሰቦቻችን ስላደመጣችሁን ስለተከታተላችሁን ከልብ አድርገን አመሰገነን። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩኝ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን እንገናኛለን። መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።